ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የሰኒ ቤተሰቦች፣ እንደምን አደራቸው፣ እንደምን አረፈዳችሁ፣ እንደምን ቆያችሁልኝ? እግዚአብሔር ይመስገን፣ ሰላማችሁ በእያላችሁበት ይብዛልኝ። እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። ለቤት ያዲስ የሆናችሁ ሰብስክራይብ እያደረጋችሁ ተቀላቀሉኝ። የቆያችሁኝ እንኳን ደህና ቆያችሁኝ። ውድ ቤተሰቦቼ፣ ስለ ድምፅ ይቅርታ፣ ጉንፋን ስለ ያዘኝ ነው ከወዲሁ ማለት ነው። ጾም እንዴት ይዟቸዋል? ስራ እንዴት ነው? እግዚአብሔር ይመስገን። ዘንድሮ በጣም ደስ ይላል፣ ብርድ ነው ምናምን ያን ያህል ስራው አይከብድም። ሞር ደግሞ የኛ ጾም ብርታት ሆኖናል፣ ተመስገን ነውና፣ እንዴት ናቸው እና ማለት ነው ጨረቃዎቹ? ትላንትና ዱባይ እንደገቡ እንደሄዱ ይታወቃል፣ መግባታቸው ባይነግሩንም ማለት ነው። እና ሴቶችዬ ረተው ሰከንድ በሉ፣ የምር ልጁ ሀንግልታደርጉት ነው እንዴ? ጭራሽ ያረፈበትን ሆቴል እንዴ? እንዴ? ፍቅረኛ እያለችው ለዛ እኮ ነው ሀይሚ ብሩኬ ብቻውን ሊሄድ ያልፈለገችው። ለዛ ነው እንደዛ ሪ ብር ብላ ያስቀረችው፣ አስጨንቃ ያስቀረችው እኮ ለዛ ነው። ትላንትም ብላለች ብቻውን ሊሄድ አልፈልገም፣ እንዲና ፍቀኝም አልፈልገም መብ እያለች ነበር። ለዚህ እኮ ነው ብዙ ጊዜ ትላለች እኔና የሚያለያዩን ብዙ ሰዎች አሉ ትላለች። እሱም እያለ ነበረ እነሱ ደግሞ በዚህ መንቃት አለባቸው። እና ደግሞ እናንተም እንዲ ከረ ከብር ከራስ ላይ ወረዱ። እንዲ የረታው ሼ ነው የምር ራሳችን አስከብሩ ማለት ነው። ጭራሽ የእንቅል ስለ እንቅልፍ መድኃኒት እያወራ ነበረ ባለፈው። እና በጣም ነው የሚደብረው ጭራሽ እሱ አታውቁትም እና ነው እንቅልፍ መድኃኒት እስክትሰጡት ድረስ ምንድ ነው ማኖ ልታስነኩት ነው እንዴት? ረፊስፋን በጣም ነው የሚደብረው። የምር በጣም ይደብራል። ይህን ደግሞ ሁሉም ሴቶች ነው በአንዱ ሴት የተመጣ ሁሉም ይሰደባል ማለት ነው። እንደዛ አታድርጉ እና ማታስቡም እንደዛም ባታወሩ ጥሩ ነው። የራስሽ ያለው የትም አይቀርም፣ ቢዘገይም አይቀርም ማለት ነው። ያንቺ የተዘጋጀልሽን እንጀራ ማንም አይበላውም። አንቺ ተዘጋጀልሽን ህይወት ማንም አይወስድብሽም ማለት ነው። እህቴ እንደዛ አታድርጊ። ያው ቪዲዮ አንቺ ብታጠፊ ይዞ ወራት እያየሁ ነበርና እና እንደዛ ባታደርጉ ጥሩ ነው። ሰው ጓደኛ እያለው ጊዜው እኮ ነው። አሁን እኮ አብዛኛው ጓደኛ እያላቸው ነው አፈቀርኩት ብለው የሚመጡት ማለት ነው። ያሁን ደግሞ በቃ ፍቅር በኋላ ዋጋ ያስከፍላል ማለት ነው። ፍቅር ጌታችን መድኃኒታችን ኢየሱስ ክርስቶስ ነው የእሱ በእሱ ነው የተማርነው እና ፍቅር ክርስቶስ ነው እና አንዳንዴ በፍቅርም ባትቀልድ ጥሩ ነው። ዋጋ ስለሚያስከፍል ማለት ነው። የዘራነው ስለምናጭድ በፍቅር ባንቀልድ ጥሩ ነው ብዬ አስባለሁኝ። እና ያንቺ የእኛ ሆነውን ማንም አይወስድም ማለት ነው። ያ ደግሞ በትዕግስት መጠበቅ ነው ማለት ነው። ያ የሌላ ሰው ወይም የሌላ ሰው ባል ወይም የሌላ ሰው ፍቅረኛ ውስሽ መቼም የኔ ይሆናል ብለሽ አጠብቂ። ያንቺ ያልሆነ ነገር መኞት ራሱ መኞት ማጽያት እንደሆነ ይታወቃል፣ አይደለም መመኘትሽ ራሱ ማለት ነው እና እንደዚህ መድኒትን እንቅልፍ መድኒትን እንትን ብዬ ፎቶስ ነጣን ስችው ይልክልሻል። የእውነት ጽሑፎን ሳይሆን ማለት ነው። በጣም ነው የሳቁኝ፣ በጣም ማለት ነው። እና አስተሳሰባችን ይህን ናክል ነው ማለት ነው። ማለት የሁሉም አስተሳሰብ ዲፈረንስ ነው። ግን ደግሞ እኔ እንጃ በጣም ይደብራል። እና ያለውን የትም አይቀርም ማለት ነው። እነሱም ያው ትላንትና ትንሽ ደቂቃ ነው የገቡት ላይቭ ማለት ነው። የምር በትንሽ ደቂቃ ውስጥ የመዓት ሰው ነበረ ላይቭ ላይ ማለት ነው። የመዓት ማለት ነው። የመዓትም በጣም ነው ህዝቡ የሚወዳቸው ማለት ነው። አሁን ብርኬ ከአንድ ሴት አሁን ከሱ ጋራ ሆና ብትታይ ማለት ነው፣ የእውነት የነሱ የሃይሜ ኦዲየንሶች እኔ እንጃ ይዘለዝሉሻል የምር በጣም የነሱ እኮ በጣም ነው የሚለየው። ጌታ በጣም ይለያል። በጣም ማለት ነው ብሩኬ ከሌላ ሴት እንዲታይ አይፈልጉም። በአጭሩ ማለት ነው ከሀይሚ ውጭ ከሌላ ሴት እንዲታይ ሊያዩ አይፈልጉም። የነሱ የጨረጋዎቹ ፋሚሎች በጣም ነው የሚለየው። በጣም ማለት ነው። እና ቀጥሉበት። ሰው መጨረሻውን ሲያምር ነው ደስ የሚለው። መጨረሻችሁን እግዚአብሔር ያሳምረላችሁ። ሰው እንደዚህ እንደወደዳችሁ መጨረሻችሁ እንደዚህ እንደወደዳችሁ እያዝለቅላችሁ በሰላ ወደ ሀገራችሁ ከእሱ ይጠብቅ ነው ምለው ማለት። አንዳንድ በፍቅር እንደዚህ በቃ ዝም ብሎ የሚሉ አሉ አሁን እሱ በተግባር ነው እያሳያለው ማለት ነው። በተግባር በትክክል የእውነት ከምር ንቢያፈቅራችሁ፣ የወደፊት የልጆቼ እናት አስባችሁታል። ልጆቹ ገና አልተወለዱ አልተጋቡ። ኢቨን ራሱ ማለት ነው የፍቅር ጥያቄ ራሱ አላቀረበላትም። ምንድን ነው ፍቅራቸው? ሚዲያ ሊወጣ አይፈልጉም። ሚዲያ ማለት ነው የተወለዱት ልጆች በእነሱ ልጆቼ እንዴት ናቸው እያለን በጣም ነው የሚገርበው ያው የወደፊት የልጆቼ እናት እያለም እያስባትን ያስባትን ልጅ ከሱ ነው። አሁን እሱ ነው እንደዛ ብለሽ የምታወሪው ማለት ነው እህቴ። እንቅልፍ መድኃኒት ሰቷለሁ ብለሽ የምታወሪው ማለት ነው። እና ይሄ በጣም ያስተላል።